ሰዎች ደግሞ እህቶቹን እዚህ ይጨቁናል። ቆይ ምን ሆነች አዳዲ? እንዴ! ተከናንቧ ነጻነቷ ስትነፈግ የነሆች እኮ ነው የሚመስለው። ምግብ ደብቀሽ ነው የምትሰጣት? ለምን እደብቃል። ለማንኛውም ምግቡ መቆጠብ አለበት። እሺ ቲና፣ ምሳዋ ነው እወደዳለሁ። ብለሽ ልክ እንዳታልፊ። የምትበላው እኮ እንችላ ባደለ እነ እንችሉ የገዛ ወንድማ ነው። ለማንኛውም እኔና ዳኒ ታልፍ እንዳትነጭሽ። እኔና ዳኔ አቤት፣ እንዳትመጭ ተሳስተሽ እንዳትመጭ ትረብሽናለሽ። እኛ ተኝተን ምን ትሰራለች? ክፍላችን አልገባችም። አሁን አያመኝም። በቃ ኩሽናት ነው እዛ ምን ትሰራለች? ገንዘብም ባይሰጥ ምኑ ጥሩ ይባላል? ኧረ እባክሽ፣ አሁን እንኳን ይሉናል። ቤቱና ሌላ ሌላ ነገሩን ከወሰድን በኋላ አባትና እንደዚህ ምን ቅር ብሏቸው ያወራነውን ሰምታ ይሆን እንዴ? አዎ እንደሱ መጠርጠር መቻል ትልቅ ነገር ነው። ሲያት እራሱ ትከፋለች። ከዳኒ ጋር ያለኝን ጥቂት ጊዜ ላሳልፍበት በስተመጨረሻ በስተመጨረሻም እንግዲህ ቃሊድ መሆኑን ስታቅ ማለት ነው የአባዬ እህት ትመጣለች በማለት ራሱ ሴት መስሎ እንዲሁም ደግሞ የሴት አልባሳት በመልበስ ምንም መስማት የማይችል እና እንዲሁም ደግሞ መናገር የማይችል መስሎ ሁሉን ነገር ሲያዳምጣቸው የነበረው ራሱ ቃሊብ መሆኑን እና እንደዚሁ ሊሰልላቸው እንደገባ ባወቀች ሰዓት ትሁት እጅግ በጣም ነበር የደነገጠችው። ምክንያቱም እንደዚህ ቃሊብ ያደርጋል ብላ ስላላሰበችው ማለት ነው። ምክንያቱም ቃሊብ ለረዥም ሰዓት ፊልድ እወጣለሁኝ በማለት ነበረ ከቤት የወጣው ግን ደግሞ የአባቱ እህት በመምሰል ያው ለባብሶ ሴት በመምሰል መጥቷል ማለት ነው። ይህን ያደረገው ደግሞ ዳኒንና እንዲሁም ትሁትን ለመፈተን ነው ማለት ነው። ምክንያቱም እቤት ውስጥ የሚያደርጉት ነገር አባዬና ትሁት የሚሉ ነገር ትክክል ነው ወይንስ ደግሞ አይደለም የሚለው ነገር ተጠራጥሮ ነበር። ይህንን ውሳኔ ሲወስን ሁሉን ነገር በራሱ ነበር እያደረገው ማለት ነው። ምክንያቱም አባቱንም አላማከረም እንዲሁም ደግሞ ትሁትንም አላማከረም። እኔ ለረጅም ሰዓት ፊልድ መሄድ እፈልጋለሁ በማለት እንግዲህ ስለ ስራ ጉዳይ ነው እንግዲህ ለቲናም ለዳኒም ሲያወራ የነበረው ማለት ነው። በጣም የሰጣቸው ሀሳብ ደግሞ እጅግ በጣም እነሱን የሚያሳምን ነበረ። የአባቴ እህት ትመጣለች። ሁለት እህቶች አባዬ አሉት። አንደኛዋ መስማትም ሆነ እንዲሁም መናገርም አትችልም እና ማሜነች ነች። እንድትንከባከቧትም እፈልጋለሁ ዳኒ ቲና በማለት እንግዲህ ሁለታቸውን አስጠንቅቋቸዋል። ቴናም እንግዲህ ተቀብላለች ማለት ነው። አንተ ስትሄድ ለረዥም ሰዓት እጅግ በጣም ተናፍቀኛለ በማለት ተናግራለች። ሲቀጥል ደግሞ ዳኒ ችግር የለውም አታስብ፣ ቃሊብ እኛ እንንከባከባታለን በማለት ተናግሯል። እሷን ስትንከባከቧት ግን እናንተን ራሳቸውን እንዳትረሱ እራሳችሁን ቢሆን እየተንከባከባችሁ በማለት እንግዲህ ያው ጣል ነገር ጣል ሲያደርግላቸው ነበረ ማለት ነው። ምክንያቱም ስራቸውን ስለሚያውቅ በጣም አስመሳዮች እንደሆኑ ወደዚያ ቤት የገቡት የቃሊብንና እንዲሁም ደግሞ የአባቱን ንብረት ማለት ነው ፈልገው እንደገቡ ስለሚያውቅ ይህን ነገር እንግዲህ ሁሉን ነገር የሚናገሩት ውሸት እንደሆነ ከዚህ በፊትም አባዬን እኔ እንከባከባለው፣ አታስብ፣ ችግር የለውም አንተ ስራህ ላይ ብቻ ትኩረት አድርግ ስትል የነበረችው ቲና ውሸቷን ነበረ። አባቱን በጣም እጅግ በጣም ስታሰቃየው ነበረ። እና ቃሊ ይህን ነገር ያደረገው እራሱ ባይኑ በብረቱ ሚስቱ የምታደርገውን ነገር ለማየት ነው። እውነት አባዬና ትሁት እንደሚሉት ይች ልጅ ወንድሜ ነው ብላ ያመጣችው ዳ ውሽሟ ነው። እውነት በኔ አልጋ ላይ እሷ ከሱ ጋር ትማግጣለች ወይንስ ደግሞ አትማግጥም? እኔ ግን በቅርብ ሁኜ ባይኔ ማየት እፈልጋለሁ በማለት እንግዲህ ይህን ነገር ውሳኔ ወስኗል። ለረዥም ሰዓት ፊልድ ሄዳለው አክስቴ ትመጣለች፣ ተንከባከቧት በሚል ሀሳብ ነበረ። ለትሁትም ነግሯታል። ትሁትም እንግዲህ ጠርጥራ ነበረ። ምክንያቱም ቃሊል ለምንድን ነው እንደዚህ የምታስቡት? ሲቀጥል አባዬን አሁን ላይ ተሻለው ስል ሌላ መምተኛ ሰው እንዴት ታመጣለ? እነሱ መምተኛ ሰው እንዶ አይገባቸውም። ስለዚህ በጣም ብዙ ነገር ጉዳት ሊያደርሱባት ይችላሉ። ስለዚህ እባክን ቃሊብ አትሂድ፣ በማለት እንግዲህ ጠይቀው ነበረ ማለት ነው። ግን ደግሞ ከስረው መቅረት እንደማይችል ል እና ደውዬም ቢሆን ነገሮቹን አሳውቅሻለሁ፣ ምንም ነገር አይፈጠርም፣ ትሁት እመኝኝ በማለት እንግዲህ ትሁትን አሳምኗታል ማለት ነው እና ቃሊብ እንደወጣ እንግዲህ ከቀናት በኋላ ነበረ የአባት የእህት ተብዬ ማለት ነው ወደ ቤት የመጣችው። የመጣው ግን ራሱ ቃሊብ ነበረ ሴት በመምሰል ማለት ነው። መጥቶ እንግዲህ ዳኒና እንዲሁም ደግሞ ቲና የሚያደርጉትን እጅግ በጣም አስጸያፊ ነገሮችንም ሲያይ ነበረ። ምክንያቱም ሁለታቸው ወንድምና እህት ሳይሆኑ የሆኑ ፍቅረኛሞች ናቸው ማለት ነው ዳኒና እንዲሁም ደግሞ ቲና ማለት ነው። ስለዚህ አባቱም እንዲሁም ደግሞ ትሁትም ያሉት ነገር ትክክል እንደሆነ ባይኑ በራሱ አይቷል ማለት ነው። አልጋ ላይም እንደዚው ማለት ነው ያልሆነ ነገር ሲያደርጉ እንግዲህ እሱንም እንግዲህ ባይኑ በራሱ አይቷል ማለት ነው። እንዲሁም ደግሞ የመጣችውን አክስት ተብዬ ማለት ነው ያ ማለት የቃሊብ አባት እህት የመጣችሁንም እጅግ በጣም ራሷ ስታሰቃያት ነበረ ቲና ማለት ነው። ለምንድነው ከኛ ጋር የምትቀመጠው? ለምንድነው ትሁት ስለሷ ለየት ያለ ምግብ የምትሰሪላት የምትሰጫት? እያለች ራሷ እየሰራችው ያመጣችው አስቤዘውን ይመስል እጅግ በጣም ስትናገራት ነበረ ማለት ነው። ትሁትም እጅግ በጣም መልካም ልጅ ነች። ምክንያቱም ያባይን እህት የተባለችውን የመጣችውን ማለት ነው ስትንከባከባት ነበረ። ማድረግ ያለባትን ነገሮች በሙሉ ስታደርግ ነበረ። እንዲሁም ደግሞ ቀጥታ ክላስ ውስጥ በመሄድ እንግዲህ አይታቸው ስለነበረ፣ እኔና ዳኒ በቂ የፍቅር ጊዜ ማሳለፍ እንፈልጋለን። ስለዚህ ማንም ቢሆን እንዲረብሸን አንፈልግም። እዚሁ ኩሽና ትቀመጥ፣ ንገሪያት፣ አስጠንቅጫት በማለት እንግዲህ ተናግራ ነበረ። ሲቀጥል ደግሞ ዳኒና እንዲሁም ደግሞ ቲና ያወሩት ነገር እጅግ በጣም ማለት ነው ቃሊብን እረብሾታል ማለት ነው ምክንያቱም ቃሌ ባለበት ወይንም ደግሞ በተቀመጠበት እነሱ እንግዲህ የአባቱ እህት ነች፣ ምንም ነገር አትሰማም ወይንም ደግሞ ምንም ነገር መናገር አትችልም። ስለዚህ የፈለግነውን ነገር እንደፈለግነው ማውራትም ሆነ መናገር እንችላለን፣ በሚል እንትን እንግዲህ እነሱ ሲያወሩ ነበረ ያው ዳኒ ቲና የተናገረው ነገር አለ። ምን አስበሻል? ለምንድን ነው አሁን ግን ዳጎስ ያለ ብር የማጠይቂው? በማለት እንግዲህ ሽማግሌውን በማለት ጠይቋት ነበረ። እኔ አሁን ብር አልፈልግም ዳኒ መሆኑ ነው በትንሹ ነገር የምትመኝ እኔ በትልቁ ነው የምፈልገው። ስለዚህ ቤቱን በስሜ እንዲያደርግልኝ ነው እንጂ የምፈልገው ብር አይደለም፣ በማለት እንግዲህ ቲናም ተናግራለች ማለት ነው። ዳኒ እንደሱ ሊሆን እኮ አይችልም፣ ምክንያቱም ቤቱን ራሱን ሊፈርም አልቻለም። በቃ ነገሮችን በትዕግስት መጠበቅ አለብን። ሁሉም ነገር በእጃችን ይዞ ይሆናል። ስለዚህ አንተም መበርታት አለበ ከጎኔ መሆን አለብህ ሁለታቸውን አባትና ልጅን ነገሮቹ ወደኛ ከሆኑ በኋላ ሁለታቸውን አብረን እናሳብዳቸዋለን በማለት እንግዲህ ስትናገር ይህን ነገር እንግዲህ መስማት ያልቻለው ቃሊብ ተነስቶ ወደ ኩሽና ወደ ትሁት ሮጧል ማለት ነው እነሱም ለምንድን ነው እንደዚህ ተነስታ ብድግ ብላ የሄደችው እውነት የተነጋገርነውን ነገር ሰምታ ነው ወይስ እንዴት ነው በማለት ሁለታቸው እንግዲህ ዳሻው ይገኛሉ በነገራቸው ላይ ቃሌ በእጅግ በጣም ነበር የተረበሸው። ምክንያቱም አባትና ልጅን እናሳብዳቸዋለን የፈለግነውን ንብረት ወደ ራሳችን ካደረግነ በኋላ ስትል ይህን ሲሰማ ማለት ነው በጣም ነበር እየተናደደው፣ ወደ ትሁት ነበር የሄደው ማለት ነው። እና እኛን እየረበሸችን ስለሆነ ከዚህ ትቀመጥ በማለት እንግዲህ ትሁትን ተናግራታለች ቲና ማለት ነው። እና ቃሊብ ይህ ሁሉ ነገር ሲሰማ እኔ ከዳኒ ጋር በቂ ጊዜ ማሳለፍ እፈልጋለሁ፣ ከኩሽና እንዳትወጣ አስጠንቅቀሽ ነገሪያት በማለት እንግዲህ የአባቷን ወይንም ደግሞ የቃሊድ አባትን እህት እንደዛ አድርጋ ለማስጠንቀቅ ከሞከረች በኋላ ተመልሳ ከዳኒ ጋር ጊዜዋን ለማሳለፍ ስትል፣ ግን ደግሞ ቃሊብ የሰማው ነገር እና እንዲሁም ደግሞ ቲና የተናገረችው ነገር እጅግ በጣም ስለሰቀቀው በቃ ነገሮችን አልቻለም ማለት ነው። ወይኔ በማለት እንግዲህ ያው የለበሰውን ሲያወላልቅ ነበረ። ሲያወላልቅ ደግሞ ትሁት እጅግ በጣም ደንግጣለች። ምክንያቱም በዚያ መልኩ እሱን አልጠበቀችውም ማለት ነው። እንደዚህ ሊሰልል እንደገባ አታውቅም ነበረ እና ቃሌ በአሁን ላይ ሁሉን ነገር የተረዳ ይመስለኛል። ያ ማለት አባቱ የሚለው እንዲሁም ደግሞ ትሁት የምትለው ትክክለኛ እንደሆነና ሚስቱ እጅግ በጣም አረመኔ እና መጥፎ ሴት እንደሆነች ተረድቷል። ከዚህ በኋላ ከአባቱ ጎን እንዲሁም ደግሞ ከትሁት ጎን ይቆማል ብያ አስባለሁ ማለት ነው። ውድ ቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫም ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለው። እንግዲህ ግፈኛዋ ሚስትና እንዲሁም ደግሞ የሰራተኛዋ ፍጥጫ ተከታታይ ድራማ ቀጣይ ፓርትን ማለት ነው ዘንላችሁ እንመጣለን። እስከዚው መልካም ጊዜ ተመኘውላችሁ።